ሰላም ጤና ይስጥልኝ። እንደምናላችሁ ድ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን የዕለተ ውድቅ ለቀን ዜና መጽሔታችንን አሁን ጀምረናል። ዋና ዋና ጉዳዮችን እናስተዋውቃቸዋለን። ለሀገር አንድነትና መረጋጋት አካታች የምክክር ሂደት ማድረግ ወሳኝ መሆኑን የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ መድረክ ተሳታፊዎች ገለጹ። የሰቆጣ ቃል ኪዳን ከአፍሪካ ልማት ባንክ ጋር በመተባበር የሚሰራው የመቀንጨር ቅነሳ ፕሮግራም በአማራ ክልል በሕብረተሰቡ ኑሮ ላይ ለውጥ እያመጣ መሆኑ ተገለጸ። ከውጪ በጋዛ 2.3 ሚሊዮን ፍልስጤማውያን ለከፋ ረሃብ መጋለጣቸው ተገልጿል። በትንታኔ እንመለከተዋለን። በቆይታችን የልዩ ልዩ የጥንቅር ዘገባዎችን እንዲሁም ደግሞ ስፖርታዊ ጉዳዮችን አካተን አብረናችሁ እንቆያለን። ዜናዎቹን ለእናንተ እያደረስን የምንቆየው ደግሞ ለቤተልሔም ገበየው እንዲሁም ደግሞ በምልክት ቋንቋው ፍቅርተ ዘገየ ጋር አብረናችሁ ነን። አብራችሁ እንቆዩ። ለሀገር አንድነትና መረጋጋት አካታች የምክክር ሂደት ማድረግ ወሳኝ መሆኑን የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ መድረክ ተሳታፊዎች ገለጹ። የኢትዮጵያ ሀገራዊ የምክክር ኮሚሽን የፌዴራል ተቋማትና ማህበራት አጀንዳ ማሰባሰብ መድረክ መካሄዱን ቀጥሏል። በተለይም ሰለሞን ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን ከመንግስት ባለድርሻ አካላትና ማህበራት ጋር እያካሄደ የሚገኘው የአጀንዳ ማሰባሰብና የምክክር መድረክ ዛሬም ቀጥሏል። በአጀንዳ ማሰባሰብ ተሳታፊ የሆኑ የተለያዩ ባለድርሻ አካላትም ለግጭት መንስኤ የሆኑና መፈታት አለባቸው ያሏቸውን መሰረታዊ ችግሮች ላይ ትኩረት አድርገው መወያየታቸውን ገልጸዋል። ሀገራዊ አስተሳሰብ ማጣታችን እንዳንግባባ አድርጎናል። ሁለተኛ ሲቀጥል ደግሞ በቀጥታም ሆነ በተዘዋዋሪ ድህነታችን እንዳንግባባ አድርጎናል። ሰው ድነትን ለማሸነፍ ሲል፣ ስልጣን ለማግኘት ሲል መሳሪያ ይዞ ጫካ ይገባል ማለት ነው። ሶስተኛ የተዛባ ትርክት ሀገራችን እንዳትግባባ፣ እርስ በርስ እንድትጠጣጠራጠር፣ ጥርጣሬዎች እንዲጎሉ፣ አንድነት እንዲሸረሸር ያደርገናል ማለት ነው። አራት አጀንዳዎች ላይ ተወያይተናል። የሕገ መንግሥት ላይ መቀየር ያለባቸው ምንድን ናቸው የሚለውን በሰንደቅ ዓላማ ላይ፣ በማንነቶችና በድንበር ወሰኖች ላይ፣ በቋንቋ ባህር እነዚህን ሁሉ ባካተተ መልኩ ምንድን ነው መቀየር ያለበት ለኢትዮጵያ የሚጠቅመው ምንድን ነው? ለሕዝብ የሚጠቅመው ምንድን ነው? በሚለው ላይ የሕዝብ ተወካዮች ሁሉንም ዘርፍ ያማከለ ውይይት ሲያደርግ ነበረና፣ ዛሬ ላይ በግሩፕ ሀሳብ ተወያይተን ጨርሰን ጨምቀን ደግሞ ለሀይል መድረክ እንዲቀርብ ውይይት እየተደረገ ነው ያለው። ከዚህ ኮሚሽን አካታችነቱ ሁለተኛም በትምህርት ስርዓታችን ዙሪያም ማየት ያለብን የትምህርት ስርዓታችን ዙሪያ ዩኒቲን የሚያስመጡ አይደሉም። መፈተሽ አለበት። ንግግሩ የልብ ንግግር መሆን አለበት፣ ዝም ብሎ ከአንገት በላይ ሳይሆን፣ ፖለቲከኞች ለራሳቸው ሲሉ የራሳቸው ስራ ይሰራሉ፤ እኛ ህዝቦች ግን መቀራረብ መቻል ነው ያለብን። ለሀገር አንድነትና መረጋጋት ብሎም ሰላምን ለማምጣት ውይይቶች አስፈላጊ መሆናቸውን ያነሱት ተሳታፊዎቹ መደረግ አለባቸው ያሏቸውን ሀሳቦችም አንስተዋል። ትምህርት ቤት ልከን በሰላም የምንቀበለው ወጥተን በሰላም የምንገባው ሰላም ስኖር ነው እና ለዚህ ሰላም ከትልቅ እስከ ትንሽ የሃይማኖት አባት ሳይል ሌላም ይመለከተኛል የሚል አካል ተግቶ ለሰላም መስራት እንዳለበት። የትኛውም እምነት የትኛውም ሃይማኖት ሰላምን የበላይ የሚያደርግ ነው። የሰላም ክብር፣ የሰላም ማንነት፣ የሰላም እጦት የሚመጣው ፈጣሪን ካለማወቅ ነው። የትናንትናው ያለፍንባቸው መጥፎ አሻራዎችን ማሰብትተን የእርስ በእርስ ስምምነትና ምክክር አስፈላጊ ነው። እኛም እንደ ምክር ቤቱ ተወካዮች እንደ ሀገር ተወካዮች ይህንን በአጽንኦት ሰጥተን በጊዜ በተገድቦ በቶሎ አልቆ ወደ ስራ እንዲገባ ከማድረግ አኳያ የራሳችንን ድርሻ እንወጣለን። የጋራ አንድነት ለማምጣት ህጻናት ላይ መሰራት አለበት። ኦልሬዲ ትላልቆች አዋቂዎችን ባይ በትክክል የሚሆን በትክክል ባልሆነ ነገር ኦልሬዲ ተመርዘናል። እሱ ማጠብ ያስፈልጋል ። ማስተካከል ያስፈልጋል። የአጀንዳ ማሰባሰብ ሂደቱ አካታች ሆኖ በርካታ ሀሳቦች እየተስተናገዱበት መቀጠሉን ያነሱት ደግሞ የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረሥላሴ ናቸው። ወደ 850 ተሳታፊዎች ናቸው እዚህ የሚገኙት እና ከ38 ማህበራት፣ ተቋማት የተውጣጣ ስብስብ ነው እዚህ ያለው አሁን የሀገራችንን ለገጠማት ችግር ያለመግባባት ችግር ምን ጉዳይ ላይ ብንነጋገርና መፍትሄ ብናገኝ ውጤታማ እንሆናለን የሚለውን ተነጋግረው እያንዳንዱ ቡድን በጣም እየተነጋገረ እየተፋጨ አሁን እየጨረሰ ነው። እያንዳንዱ ቡድን አጀንዳውን ከዚህ ቀጥሎ እንግዲህ የፌዴራል የተጠናከረ አጀንዳ ለመስጠት ሰባቱ ቡድን ደግሞ አንድ ላይ ይቀመጡና አንድ የጋራ አጀንዳ ይሰጣሉ ማለት ነው። እኛ ሁለቱንም የቡድኖቹንም የተጠናከረውንም አጀንዳ ወስደን እንጠቀምበታለን ማለት ነው። ኮሚሽኑ ያልተጠናቀቁ ቀሪ ተግባራትን በአጭር ጊዜ ውስጥ በማጠናቀቅ ወደ ሀገራዊ ጉባኤው ለመሻገር እየሰራ መሆኑንም ምክትሏና ኮሚሽነሯ ገልጸዋል። የትም ዓለም ላይ የትጥቅ ትግል በምክክር ነው የሚያልቀው። ስለዚህ ጊዜ ከማቃጠሉም ሰው ከሚጠፋ ንብረት ከሚጠፋ ወደዚህ ተካተቱ እያለ ነው እንግዲህ እሱ እዛ ላይ እየሰራን ነው። ትግራይ ክልልን በተመለከተ የተለያዩ ባለድርሻ አካላትን እያነጋገረ ነው የቆየ ነው። ከአስተዳደሩም ጋር ያው ደብዳቤ ተላልከናል። ያንን ስራ የሚቀጥለው ስራችን እሱና ዲያስፖራ ነው። ሁለቱን ስራ በአስቸኳይ ሰርተን ሀገራዊ ጉባኤውን ለመጥራት ነው እየተዘጋጀን ያለ ነው። የሰቆጣ ቃል ኪዳን ከአፍሪካ ልማት ባንክ ጋር በመተባበር የሚሰራው የመቀንጨር ቅነሳ ፕሮግራም በአማራ ክልል በህብረተሰቡ ኑሮ ላይ ለውጥ እያመጣ መሆኑ ተገለጸ። በፕሮግራሙ ተጀምረው ያልተጠናቀቁ ተግባራት በተያያዘላቸው ጊዜ ተጠናቀው ለህብረተሰቡ አገልግሎት እንዲሰጡ ሁሉም ሊረባረብ እንደሚገባም በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪና የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ አሳስበዋል። ለበለጠ ጥላሁን ዘገባ አማረ ሊቁ እንደሚከተለው ያቀርበዋል በእርግዝና ወቅት በእናት ማህጸን ችግሩ እንደሚጀምር የሚነገርለት የህፃናት መቀንጨር በስርዓተ ምግብ አለመስተካከል የሚከሰት ነው። መቀንጨር በህፃናት ላይ ከእድሜ ጋር የማይመጣጠን የአካልና የአእምሮ እድገት ጉዳት እንደሚያስከትል መረጃዎች ያሳያሉ። ችግሩ እንደ ሀገር በሁሉም ክልሎችና በሁለቱ ከተማ አስተዳደሮች መኖሩንና በአማራ ክልልም በትርፍ አምራችነታቸው ነታቸው በሚታወቁ ዞኖች ሳይቀር ህጻናት የችግሩ ተጠቂ መሆናቸውንም ነው መረጃዎች የሚጠቁሙት። ህጻናት ላይ እየታየ ያለውን የመቀንጨር ችግር እንደ ሀገር በ222 ነጻ ለማድረግ የሰቆጣ ቃል ኪዳን ፕሮግራም በመንግስት ተፈርሞ ወደ ተግባር ተገብቷል። ለፕሮግራሙ መሳካት በአፍሪካ ልማት ባንክ በብዝሃ ሴክተር የመቀንጨር ቅነሳ ፕሮጀክት የበጀት ድጋፍ ላለፉት አራት ዓመታት በርካታ ስርዓተ ምግብ ተኮር የተቀናጀ የልማት ስራዎች እየተሰሩ ይገኛሉ። በአማራ ክልልም በአምስት ዞኖች በተመረጡ ዘጠኝ ወረዳዎች ተግባሩ እየተከናወነ ይገኛል። የተከናወኑ ተግባራት የእቅድ አፈጻጸም ግምገማ በባሕር ዳር ተካሂዷል። የችግሩን ተጠቂና ችግሩን ለመቀነስ በአፍሪካ ልማት ባንክ በብዝሃ ሴክተር የመቀንጨር ቅነሳ ከሚከናወንባቸው አካባቢዎች መካከል የዋግምራ ብሔረሰብ አስተዳደር አንዱ ነው። ብሔረሰብ አስተዳደሩ በተፈጥሮና ሰው ሰራሽ አደጋዎች የተጠቃ በመሆኑ ችግሩን በአንዴ መቅረፍ ባይቻልም የሰቆጣ ቃል ኪዳን ከአፍሪካ ልማት ባንክ ጋር በመተባበር በተለያዩ ዘርፎች ውጤታማ ስራዎች እየሰራ መሆኑን የዋግምራ ብሔረሰብ አስተዳደር ጤና መምሪያ ኃላፊ አቶ አሰፋ ነጋሽ ተናግረዋል። ለምግብ እጥረት ደግሞ ዋናውና መሰረቱ ችግሩ ደግሞ የፉድ ኢንሴኩሪቲ ወይም ደግሞ የምግብ በተሟላ መንገድ ውስጥ በአባወራው ቤት አለመገኘት ነው። ስለዚህ ይህን ለማስቀረት በጣም ሰፊ ስራዎች እየተሰሩ ነው። በአካባቢው የሚፈሱ ወንዞችን በቴክኖሎጂ ታግዞ ሕብረተሰቡን ተጠቃሚ ማድረግ ባለመቻሉ ችግሩ የከፋ እንደነበር ያስታወሱት መምሪያ ኃላፊው አሁን ላይ የሰቆጣ ቃል ኪዳን በአፍሪካ ልማት ባንክ ታግዞ በሰራቸው ስራዎች ለውጦች እየተመዘገቡ መሆኑንና በተለይም መስኖ ላይ እየተሰራ ያለው ስራ ተስፋ ሰጭ መሆኑንም አብራርተዋል። በተለይ ደግሞ እንደ ዋግ ኸምራ ብሔረሰብ አስተዳደር ተስፋ እየሰጠን ያለው መስኖዎች ላይ እየተሰራ ያለው ስራ ነው። አካባቢው በጣም ከፍተኛ የሆነ የውሃ ፖቴንሻል ያለው ነው ኦልሞስት ትላልቅ የሚባሉ ገባር ወንዞች ዓመቱ ሙሉ የሚፈሱበት ያለው ከባቢ ነው። ግን እስከ ዛሬ ባልተለመደ መንገድ የመስኖ ሰርቪስ በጣም ዝቅተኛ ነው የነበረው። አሁን ላይ ግን በአፍሪካ ልማት ባንክ እጅግ በጣም ትላልቅ ትላልቅ የመስኖ ካናሎች ተገንብተው አሁን አርሶ አደሩ በዓመት ሶስት ጊዜ ና ከዛ በላይ የሚያመርትበት ምርቱንም ከከተማውና ና ከብሔረሰብ አስተዳደሩ አልፎ ወደ ውጭ እያቀረበ ያለበት ሁኔታ ነው ያለው በብዝሃ ሴክተር የመቀንጨር ቅነሳ እየተሰሩ ያሉ ተግባራት የብሔረሰብ አስተዳደሩን ብቻ ሳይሆን ቀጠናውን መቀየር የሚያስችሉ መሆናቸውን የተናገሩት አቶ አሰፋ ፕሮግራሙ ቀጣይነት እንዲኖረውም ጠይቀዋል። አሁን የጀመራቸው አይን የመግለጽ ስራዎችን አጠናክሮ ፕሮጀክቱ ቢሰራ ከባቢውን ለአንዴና ለመጨረሻ ጊዜ ካለበት የፉድ ሴኩሪቲ ችግር ማውጣት የሚችልበት ትልቅ እድል ስላለ በዚህ አሻራቸው እንዲያስቀምጡ ጥሪ ማድረግ ነው የምፈልገው። በአማራ ክልል በሰቆጣ ቃል ኪዳንና በአፍሪካ ልማት ባንክ ትብብር እየተተገበረ የሚገኘው የተቀናጀ የመቀንጨር ቅነሳ ፕሮግራም በሕብረተሰቡ ኑሮ ላይ ለውጥ እያሳየ መሆኑን የተናገሩት ደግሞ የአማራ ክልል የሰቆጣ ቃል ኪዳን የርዕሰ መስተዳደሩ አማካሪ አቶ ባዝዛው ጫኔ ናቸው። በእርግጥም ፕሮግራሙ መቀንጨርን ብቻ ሳይሆን በአጠቃላይ ድህነትን የሚቀንስና የአኗኗር ዘይቤንም በመሰረቱ የሚለውጥ መሆኑን ነው። ከዚህ አኳያ ምንም ጥሪት ያልነበራቸው በርካታ ነፍሰ ጡርና አጥቢ እናቶች ከእለት ፍጆታቸው አልፈው ጥሪት ማከማቸትና ሌላ ተጨማሪ ፍላጎት ማሟላት ጀምረዋል። ተግባራቱን ለማከናወን በክልሉ የተከሰተውን የጸጥታ ችግር ጨምሮ የተለያዩ ተግዳሮቶች እንደነበሩ የገለጹት አቶ ባዝዘው የሚያጋጥሙ ችግሮች እንዲፈቱና ስራው በፍጥነት እንዲከናወን በየደረጃው የሚገኙ አካላት አስተዋጽኦ ከፍተኛ እንደነበርም አስረድተዋል። ስራውን የሚያደናቅፍ ችግር ሲገጥም የቢሮ ኃላፊዎች እና ምክትል ኃላፊዎች እንደ የሚመለከታቸው ለገጠመ ችግር መፍትሄ በማበጀት ስራዎች እንዲፋጠኑ የሚያደርጉ ጥረት ከፍተኛ ነበር። ፕሮግራሙ ምግብና ስርዓተ ምግብን የማሻሻል ስራዎችን እየሰራ እና ታላሚ የሆኑ የህብረተሰብ ክፍሎችን ተጠቃሚ እያደረገ መሆኑን በምክትል ርዕሰ መስተዳደር ማድረግ የማህበራዊ ዘርፍ አስተባባሪና የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ተናግረዋል። የህጻናት መቀንጨር ለመቀነስ ከሚተገበሩ ወሳኝ ፕሮጀክቶች ውስጥ ድህነትን በመሰረቱ መቀነስ የሚያስችሉ የመሰረተ ልማት ፕሮጀክቶች ግንባታን ጨምሮ በትምህርት፣ በጤና፣ በግብርና ወዘት ትላልቅ ተግባራትን እየፈጸመና እያገዘ ያለ ፕሮግራም ነው። ለፕሮግራሙ ውጤታማነት የክልሉ መንግስት በባለቤትነት እየተከታተለው መሆኑን የተናገሩት ዶክተር ሙሉነሽ፣ ያልተጠናቀቁ ተግባራት በተያዘላቸው የጊዜ ገደብ እንዲጠናቀቁ ባለድርሻ አካላት እንዲረባረቡም አሳስበዋል። የተለየ ርብርብ ማድረግና ግንባታዎች ካልተጠናቀቁ ማጠናቀቅ፣ ቀሪ ተግባራትንም በመፈጸም ሁላችንም ርብርብ ማድረግ እንዳለብን ፈጻሚ ቢሮዎችም ጭምር በቁርጠኝነት እንደሚይዙት ለማሳሰብ ነው። በአማራ ክልል በፕሮግራሙ ለሌሎች አካባቢዎች ተሞክሮ የሚሆኑ ተግባራት እየተከናወኑ እንዳሉ የገለጹት ደግሞ የሰቆጣ ቃል ኪዳን ምክትል ስራ አስኪያጅ አቶ ፍስሀ ተክሌ። ተጀምረው ያልተጠናቀቁ ተግባራት በቀሪ ጊዜያቶች እንዲጠናቀቁ የፌዴራል ድጋፍ ተጠናክሮ እንደሚቀጥልም አስረድተዋል። የአማራ ክልል ለየት የሚያደርገው የሰቆጣ ቃል ኪዳን ከሰራቸው ስራዎች ተነስቶ ያለውን ለውጥ በማየት የክልሉ መንግስት በጣም ከፍተኛ ኮሚትመንት የገባበት ነው። ይህም በየዓመቱ እኛ ከምንመድበው የፌዴራል መንግስቱ ከሚመድበው በላይ የመደበ በእነዚህ አካባቢዎች ላይ እንዲሰራ ያደረገ ክልል ነው። ይሄም ደግሞ ለሌሎች ማስተማሪያ ሆኖ ሲያገለግለን የቆየ ፕሮጀክት ነው ማለት ይቻላል። እኛ ደግሞ በፌዴራል በኩል ይሄ የተጨማሪ ሀብት የሚመጣበትን ሁኔታ ደግሞ እንደዚሁ ተግባራዊ እናደርጋለን ብለን እናስባለን። የፕሮጀክቱ የማብቂያ ጊዜ ከመድረሱ በፊት ስራዎች ተጠናቀው ህብረተሰቡ ተጠቃሚ እንዲሆን ሁሉም የድርሻውን ሊወጣ እንደሚገባም ተጠይቋል። በደብረ ታቦር ከተማ አስተዳደር እየተሰሩ ያሉ የልማት ፕሮጀክቶች በተያያዘላቸው ጊዜና ጥራት እንዲጠናቀቁ ክትትል እየተደረገ መሆኑን የከተማ አስተዳደሩ ከንቲባ አቶ ደሴ መኮንን ተናገሩ። የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይን ጨምሮ የክልልና የከተማ አስተዳደሩ የስራ ኃላፊዎች በከተማው ያሉ የልማት ስራዎችን ተመልክተዋል። አብዮት ከፋለ ደብረታቦር ከተማና አካባቢውን በልማት ተጠቃሚ የሚያደርጉ በርካታ ፕሮጀክቶች በስራ ላይ ይገኛሉ። የእነዚህ ፕሮጀክቶች የግንባታ ሂደትን የክልልና የከተማ አስተዳደር የስራ ኃላፊዎች ተዘዋውረው ተመልክተዋል። የደብረታቦር ልዩ አዳሪ ትምህርት ቤት፣ የመብራት ሰብ ስቴሽን፣ የቤጌ ምድር ባህል ማዕከል፣ የገበያ ማዕከልና ሌሎች የልማት ፕሮጀክቶች ክትትል እየተደረገላቸው መሆኑን የደብረታቦር ከተማ አስተዳደር ከንቲባ ደሴ መኮንን ተናግረዋል። አሁን የምንገኝበት የደብረታቦር ከተማ አዳሪ ትምህርት ቤት ግንባታ ላይ ነው። ይሄ አዳሪ ትምህርት ቤት ልዩ አዳሪ ትምህርት ቤት ነው በክልሉ መንግስት በጀት የሚገነባ ወደ 1.4 ቢሊዮን ብር ተመጅቶለት እየተገነባ ያለ ግንባታ ነው። ግንባታው አሁን በምናየው በተያዘለት ጊዜ መጠናቀቅ የሚችል መሆኑን እያሳየን ያለ ግንባታ እንደሆነ ነው። እየገመገም ነው ያለ በየጊዜው ምንገመግመዋለን። ሁለተኛ የጎበኘ ነው የሳብስቴሽን ነው፣ የመብራት ማከፋፈያ ሳብስቴሽን ነው። ከ1.2 ቢሊዮን ብር በላይ ጨርሶ እየተገነባ ያለ በፌዴራሉ በመብራት ላይ እየተገነባ ያለ ነው። አሁን ይሄ ለዶር ታወር ከተማ ብቻ ሳይሆን እስከ መቶ ሰላሳ ኪሎ ሜትር ደብረ ታቦር ዙሪያ ያሉ የደቡብ ጎንደር ወረዳዎችንም ጭምር አካቶ አገልግሎት መስጠት የሚችል ነው። እሱም ቢሆን በእርግጠኝነት በሰላም እጦትም በምንም ሳይደናቀፍ አሁን ላይ በተሻለ ደረጃ ሂዶ አፈጻጸሙ ከዘጠና ፐርሰንት በላይ እንዳልኩት አሁን በመጠናቀቅ ላይ ያለ ፕሮጀክት ነው። በጣም ውጤታማ ፕሮጀክት ነው። ህዝባችንም በተለይ በዚህ አዳሪ ትምህርት ቤት አፈጻጸምና በሳብስቴሽኑ አፈጻጸም በጣም ደስተኛ ነው። እኛም ደስተኞች ነን። ሶስተኛው የጎበኘ ነው የደብረ ታቦር ከተማ በየምድር በዓል ማዕከል የክልሉ አመራርም የኛንም ጥረት የሚጠቅ ህዝቡን በየጊዜው በየስብሰባችን የማይፈጸም ፕሮጀክት ብሎ ጭምር በየስብሰቡ የሚያነሳው ፕሮጀክት ነው። ይህን በደንብ እኛም የመጡት አመራሮችን በትኩረት ዘው እንዲወስዱልን ጭምር እያሳሰብን ያለንበት ሁኔታ ነው ያለ። ደብረ ታቦር ከተማን የሚያነቃቁ ፕሮጀክቶችን ለማጠናከርና አዲስ ኢንቨስትመንት ለመሳብ እየተሰራ መሆኑንም ከንቲባው ገልጸዋል። ምን አጠቃላይ ከተማችን በመነቃቃት ላይ የነበረች በልማት ላይ የነበረች ግን ሰላሙ በከፍተኛ ሁኔታ የጎዳት ከተማ ናት በተለይ እንደ ሌሎች ርጆ ፖልታን ከተሞች አየር መንገድ አለመኖሩ ጋር ተያይዞ ብዙ የአካባቢያችን ባለሀብቶችም ጭምር የግል ባለሀብቶች የጀመሩትን ኢንቨስትመንት ለማስቀጠል አንዴ እንደወጡ ከአካባቢያቸው ጭምር ርቀው ያሉበት ሁኔታ ነው ያለ አሁን ላይ በተጨባጭ ወስደን ስናይ ደግሞ ከተማችን አሁን በሙሉ ሰላም ነው እንደዚህ እንደምታዩት የገጠር ቀበሌዎቻችንም ጭምር እየተንቀሳቀስን መስራት የምንችልበት ደረጃ ደርሰናል። ስለዚህ የግል ባለሀብቶችም ጭምር አሁን ላይ መጥተው እንዲሰሩ ጥረት እያደረግነ ነው። አዳዲስ ፕሮጀክት መጠየቅ ብቻ ሳይሆን ቃል የተገቡልንም ሌሎችም ያልተጀመሩ ስላሉ እነሱንም ቢሆን ተራ በተራ ልናስከናውናቸው የምንችለው ፕሮጀክት ናቸው ብዬ ነው የማስበው። አሁን ያለው የሰላም ሁኔታ ለከተማቸው መነቃቃትና የፕሮጀክቶች አፈጻጸም ትልቅ አስተዋጽኦ እንዳለው ነው መግለጽ ምፈልገው። ለልማት ፕሮጀክቶች ውጤታማነት የህብረተሰቡ ድጋፍ የጎላ ነው ያሉት ከንቲባው፣ በቀጣይም ተሳትፎ ተጠናክሮ እንዲቀጥል ጥሪ አቅርበዋል። ማህበረሰቡ እያደረገ ያለው ተሳትፎ ቀላል አይደለም። በእርግጠኝነት የተሻለ ተሳትፎ አለ። ለነገር ግን አሁንም ቢሆን እዚህ በላይ ሁሉም ፕሮጀክቶች የህብረተሰብ ተሳትፎ ይጠይቃል። ህብረተሰቡ እያንዳንዱ የኔ ነው ብሎ የጥራት ደረጃውን መከታተል አለበት። የተቋረጠበት ምክንያት መጠየቅ ያለበት ጠያቂ ማህበረሰብ መሆን አለበት። መንጣቱ ብቻ ሳይሆን የሚጠቅመው እየጠየቀ የጎደለውን ጭምር እየሞላ እየተመካከርን የምናሰራቸው እንዲሆኑ ነው የምንፈልግ። በዚያ ልክ ነው ከህዝብ ጋር ያለን ግንኙነት። በከተማዋ የተጀመሩ ፕሮጀክቶች እንዲጠናቀቁና አዳዲሶች እንዲጀመሩ የሚያስችሉ ስራዎች እየተከናወኑ መሆኑንም ከንቲባው ገልጸዋል። ታላቁ የኢትዮጵያ ህዳሴ ግድብ ከውስጣዊ ችግሮች በተጨማሪ ከታችኛው የተፋሰሱ ሀገራት በተለይም ከግብፅና ሱዳን የሚደርሰውን ጫና ሀገራችን ተጋፍጣ እዚህ የደረሰ ፕሮጀክት እንደሆነ ይታወቃል። ኢትዮጵያ ከአፍሪካ አንድነት ድርጅት ምስረታ ጀምሮ እስከዛሬ ለአፍሪካ ችግሮች አፍሪካዊ መፍትሄ መስጠት በሚል የምንተራምደው ያልተቀየረ አቋም በግድቡ ዲፕሎማሲያዊ ሂደት ላይም ውጤት አምጥቷል። በዚህም ባለፉት 14 ዓመታት የተደረጉ የዲፕሎማሲ ስራዎች ኢትዮጵያ የመደራደር አቅሟን ያሳየችበትና ፈተናዎች ችን መቋቋም እንደምትችል ያስመሰከረችበትም ነው። ዘጋቢያችን መሰረት ስጦታው በትንታኔ ያዘጋጅ ሰውቷል ብዙአየሁ ምስባክ ታቀርበዋለች። የኢትዮጵያ ህዳሴ ግድብ ገና ከመነሻው የኢትዮጵያውያንን ልብ በደስታ ያሞቀ ትልቅ ፕሮጀክት ነው። ከ14 ዓመታት በፊት የግድቡ ግንባታ ጅማሮ ይፋ ሲደረግ ኢትዮጵያውያን ከዳር እስከ ዳር በአንድ ልብ እንጨርሰዋለን የአባይ የቁጭት ዜማዎቻችንንም እንቀይራለን በሚል እንዲነሱም ያደረገ ነበር። ሆኖም ግን ከ14 ዓመታት በፊት የመሰረት ድንጋይ ከተጣለበት ጊዜ ጀምሮ ፕሮጀክቱ ያለፈባቸው ውስጣዊና ውጫዊ ፈታኝ ጉዞዎች በማንኛውም ኢትዮጵያዊ ዘንድ የሚረሱ አይደሉም። ከፈተናዎቹ መካከል ግንባር ቀደሙ በቀድሞ ስ ስያሜው ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ተይዞ የነበረው የኤሌክትሮሜካኒካል ስራ መጓተት ቀዳሚው ነበር። ህዳሴ ግድብ ውስጥ እምብርቱ ኮር ስራው ኤሌክትሮ ሜካኒካሉን ትልቅ እውቀት የሚጠይቅ ነው። ይህንን ኮር ቦታ መጀመሪያ ተርንኪ ነው ፕሮጀክቱ ሙሉ በሙሉ ሳሊኒ የሚባለ ኩባንያ ወስዶ ሰርቶ እንዲያስረክብ ነው። መሀል ላይ ግን ከሳሊኒ ኤሌክትሮሜካኒካል ተወሰደና ለሜቴክ ተሰጠ። ሜቴክ ደግሞ ሰርቶ አያውቅም እንደዚህ አይነት ስራ ልምዱ የለውም። ፍላጎት ኖሮ ይችላል፣ ልምዱ የለውም። በጣም ብዙ ነገሮች ገዝቷል፣ በያዶ የጀመራቸው አላለቁም። ዘገዩ ብቻ ሳይሆን የጀመራቸውም ለዚያ ስራ ኳሊቲ አይመጡም። ታላቁ የኢትዮጵያ ህዳሴ ግድብ ባለፉት 14 ዓመታት ሜቴክ ከፈጠረ ውስጣዊ ችግር በተጨማሪ ከታችኛው የተፋሰስ ሀገራት በተለይም ግብፅና ሱዳን ጋር በፍትሃዊ ተጠቃሚነት ጉዳይ ላይ በርካታ ፈተናዎችን የተጋፈጠ ፕሮጀክትም ነው። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ መምህር የሆኑት ዶክተር ጌታቸው ተገኝ ግብጾች የግድቡን ግንባታ ለማስቆም ረጅም ርቀትን መጓዛቸውን ይናገራሉ። አባይ ውሃ ናቹራል እንትኑን ይዘቱን ጠብቆ ወደ ታች ተፋሰሱ ሀገሮች እንዲፈስ ጠየቀች። አንደኛው እሱ ነው። ሁለተኛ 40 ቢሊዮን ሜትር ኪዩብ ውሃ ግራንት ፎር ግራንት ጠየቀች። እንግዲህ የአባይ ውሃ ወደ 49 ቢሊዮን ሜትር ኪዩብ ነው፣ የአባይ ብቻ። ከዛ ውስጥ አርባውን ትፈልጋለች። ሌላ እንደገና ወደ 165 ሜትር አባቭ ሲ ሌቭል የአስዋን ዳምን ያንን ሜንቴን ማድረግም ፈልጋለች። ያንም ጠይቃለች አብራ ዶኩመንቱ ላይ ከዛ በተጨማሪ ህዳሴ ግድባችን አካባቢ ኦፊስ መክፈል ጠይቃ ነበር። እንግዲህ እሱ ተቀባይነት አላገኝም። ከዛ ወደ ምንድን ነው ሄደችው? ክስ ነው ሄደችው ማለት ነው። ሆኖም ግን በህዳሴው ግድብ የ14 ዓመታት የግንባታ ሂደት ውስጥ ግብጾች በተለያዩ ሀገራት ያሰማሯቸውን ከ8000 በላይ ኤክስፐርቶች ተቋቁሞ በመስራት ወደ ድርድር ማምጣት መቻሉ ከፍተኛ የዲፕሎማሲ ስራ መሆኑን የታሪክ ምሁሩና ተመራማሪው ፕሮፌሰር አደም ካሚል ተናግረዋል። በአለም ከ8000 በላይ ኤክስፐርቶች አሏቸው ግብጾች። የተመራ አካል በተባበሩት መንግስታት ጥጅ ታገኛቸዋለሽ። በረቡ ዓለም በየዩኒቨርሲቲው አሉ። በልማት ድርጅቶች አሉ። ከውጭ እርዳታ እንዳናገኝ ፈንድ እንዳናገኝ አስራ ሁለት ቁጥር ቢስማር ነው የሰመሩብን ግብጾች። ያንን ተማምነው ነበር የሄዱት። ስለዚህ የ2015 ውሉ ውስጥ እንፈራረም ከእኛ ኃይለማርያም ደሳለኝ፣ ከእነሱ አልባሽር፣ ከሱዳን ከግብፅ ሲሲ ሲፈርም የግብጽን ህገ መንግስት ጥሶ ነው የፈረመው የሚል አቋም አላቸው። መቶ ሀምሳ አንድ አንቀጽ ከበርለማኑ ፈቃድ ማግኘት ነበረበት ነው የሚል ኢትዮጵያ ከአፍሪካ አንድነት ድርጅት ምስረታ ጀምሮ እስከዛሬ ለአፍሪካ ችግር አፍሪካዊ መፍትሄ መስጠት በሚል የምታራምደው ያልተቀየረ አቋም በግድቡ ዲፕሎማሲ ሂደት ውስጥም በጉልህ የታየና ስኬት የተመዘገበበት መሆኑን በታላቁ የኢትዮጵያ ህዳሴ ግድብ የተደራዳሪዎች አባል የሆኑት ዘሪሁን አበበ ተናግረዋል። ዳግማዊ ምኒልክ አልተቀበሉትም። ልጅ እያሱ አልተቀበሉም። አጼ ኃይለ ሥላሴ አልተቀበሉትም። ንግሥት ወሪቱ አልተቀበሉትም። ጓድ መንግሥቱ ኃይለ ማርያም አልተቀበሉትም። አቶ መለስ ዜናዊ አልተቀበሉትም። አቶ ኃይለ ማርያም ደሳለኝ አልተቀበሉትም። ዶክተር አብይ አህመድ አልተቀበሉትም። ይሄ ሁሉንም የኢትዮጵያ መሪዎች አንድ የሚያደርገው ይሄን ነው። የቅኝ ግዛት ውሎችን፣ የቅኝ ግዛት አሳሳቦችን ኢትዮጵያ ላይ መጫን አይቻልም። ስለዚህ መፍትሄው ጉዳዩን ዲፕሎማሲያዊ በሆነ መንገድ ለመቋጨት የሚደረገው ዋና ጥረት ፍትሐዊና ምክንያታዊ አጠቃቀም ላይ በተመሰረተ መሆን አለበት ነው። ይሄ ሲሆን ኢትዮጵያ መጀመሪያ ቅድም ያልኩትና የተነሳችበትን አላማ አልሳተችው። በውጭ ጉዳይ ሚኒስቴር የዲጂታል ዲፕሎማሲ ተወካይ ዳይሬክተር የሆነው ስለ አባት ማናዬ እንደሚለው በፕሮጀክቱ ላይ ሲደርስ የነበረውን ከፍተኛ የዲፕሎማሲ ጫና ለመቋቋም ኢትዮጵያውያን በዲጂታል ዲፕሎማሲው ዘርፍ አሻራ ማሳረፋቸውን ጠቅሰዋል። ታላቁ የአባይ ወንዝ ለኢትዮጵያ መብራትም እራትም ይሆናል ብሎ ስለተነሳ ከፍተኛ አስተዋጽኦ አድርጓል። ኢትዮጵያውያን ሀብት ንብረትና ገንዘባቸውን ከማፍሰስም ባለፈ የታላቁ የህዳሴ ግድብ እውነተኛ ኢትዮጵያውያንን ከጨለማ የማውጣት የኢትዮጵያውያን የመልማት የኢትዮጵያ የህልውና ጉዳይ መሆኑን በዲጂታል ዲፕሎማሲም ከፍተኛ አስተዋጽኦ ያደረጉበት ነው። በዚህም ባለፉት 14 ዓመታት የተደረጉ የተለያዩ የዲፕሎማሲ ስራዎችና ድርድሮች ማንኛውም ጫና ቢበረታም ካሰብንበት ወደ ኋላ አለማለትን ያስተማረ ከመሆኑን በተጨማሪ ኢትዮጵያ አቋማን ያሳየችበትና ፈተናዎችን መቋቋም እንደምትችል ያስመሰከረችበት እንደሆነ የታላቁ የኢትዮጵያ ህዳሴ ግድብ የአማራ ክልል ማስተባበሪያ ምክር ቤት ጽህፈት ቤት ኃላፊ አቶ አባይነ ጌጡ ለአሚኮ ተናግረዋል። የሰሜን አፍሪካ ሀገሮች የነግብ ተጽእኖ ቀላል አልነበረም ግድቡ የተገለጸ ጊዜ እንዳይሄድ እንደ እንቅፋት ነው የነበረው። ከዛ ቀጥሎ የዓለም አቀፍ ተቋማት ያሳድሩት የነበር የነግብፅን ፍላጎት ለማሳካት የተባበሩት የፀጥታው ምክር ቤትና የነ አሜሪካ ቀላል ሚባል አይደለም። ሁለተኛው የኢኮኖሚ ወይም የማርኬት ኢንፍሌሽን የምንለው ሌላው ተጽዕኖ ነው የነበረው። ሶስተኛው ግድቡ ተሽጧል ብሎ በነበረው በማህበረሰቡ ዘንድ ያወጣ ነው ገንዘብ በሚፈለገው ልተካሉ አለን ለግለሰቦች ነው ስንሰጥ የኖረው እሚል በሕዝባችን ዘንድም ሌላ ተግዳሮት ፈጥሮ ስለነበረ እነዚህን ሁሉ ተግዳሮቶች ወስዶ ነው ይሄ ግድብ በዚህ 14 ዓመት እዚህ ደረጃ መድረስ የቻለው። ትናንት የነበረው የኢትዮጵያ ታሪክ ያለመሸነፍ ነው። ዛሬም የተስተዋለውና የተደገመው ይኸው ያለመሸነፍ ታሪክ ነው። የህዳሴ ግድቡ የመሰረት ድንጋይ ከተቀመጠበት ጊዜ ጀምሮ ምንም እንኳን የተጋረጡት ፈተናዎች በርካታ ቢሆኑም ፈተናዎቹ በብርታት ታልፈው በቀጣይ ጥቂት ወራት ውስጥ ምረቃ እንደሚካሄድ በቅርቡ ይፋ መደረጉ ይታወቃል። ከአማራ ሚዲያ ኮርፖሬሽን ዜናዎቻችን ጋር ስላላችሁ እናመሰግናለን። ሁሉ ተመልካቾቻችን በተከታይነት ወደ ልዩ ልዩ የጥንቅር ዘገባዎቻችን እናልፋለን። ጥቁር አፍሪካ አሜሪካዊቷ ካትሪን ጆንሰን እንደ ኤውሮፓውያን አቆጣጠር በ1960ዎቹ መጀመሪያና በ1969 በአሜሪካ የጠፈር ምርምር ተቋም ናሳ አስትሮናውቶችን ወደ ምህዋርና ወደ ጨረቃ ሲልክ ቀመሮችን አስልታ አዘጋጅታለች። እንደ አውሮፓውያን አቆጣጠር በ2015 ዓ ም ደግሞ የአሜሪካ ፕሬዚዳንታዊ የነፃነት ሜዳሊያን ተሸልማለች። የሂሳብ ሊቋ ካትሪን ጆንሰን በ33 ዓመታት የናሳ ቆይታዋ የዘር የፆታና የቀለም ልዩነትን ሁሉ በመስበር እያንዳንዱ ሰው ሂሳብንና ሳይንስን በማጥናት ወደ ከዋክብት መድረስ እንደሚችል በማሳየት ለትውልዱ ፈርቀዳጅ ሆናለች። የሂሳብ ሊቋን ታሪክ ዘላለ

ጥቁር አሜሪካዊቷ ካትሪን ኮልማን ጎብል ጆንሰን ነሐሴ 26 ቀን 1918 ዓ.ም በምዕራብ ቨርጂኒያ ግዛት ዋይት ሰልፈር ስፕሪንግ በተባለ ቦታ ነው የተወለደችው። በዚች ምድር ላይ መቶ ዓመታትንም ኖራለች። በዘመኑ ለብዙ ጥቁሮች ከባድ የሆነውን ዘመናዊ ትምህርት የማግኘት እድል ታግላ አሸንፋ የኮሌጅ ትምህርቷ